ፊትሽ በሰላም ነው። ምን ሆነ? መቼም አበሻ ምቀኛ ሰው ሲያምር አውድላችሁ። ምን ሆነ? ምን ሆነ? ስታምሪ ነው የሚባለው? ምን ሆነ? ፊቴ አምሮብሻል ነው የሚባለው። ለምን ትቀናላችሁ? ቴንክ ዩ። እንኳን በሰላም መጣሽ ወንድም አለም ጎቦች። አመሰግናለሁ ሮሚ ሲሆን ሜካፕ ሳትሰሪ ታምራ ያለሽ ቴንኪ የእኔ ፍቅር። አሁን ሜካፕ እኔ አልወድም። በስንት ጊዜ አንዴ ለሆነ ጉዳይ ካልሆነ ዝም ብዬ ሜካፕ አልለቀለቅም። ለዚህም ነው ፊቴ በአምሳ አመቴ ቁጭ ያለው። ሜካፕ ልጆች አትቀቡ ሲሏቸው እሺ አይሉ ክች ክች ይላሉ። አስራ ስድስት አመት ሲሞላቸው አሁን የተወለዱ ልጆች ቅንዝር ቅንዝር እያሉ ሜካፕ ካልተቀባው ይላሉ። በእኛ እድሜ እማማ ዝናሽ ራሱ ይወጠራል ፊታቸው። ምን እንደሚመስሉ ወደፊት የሚታይ ነው ግን አንድ ልጅ በጣም በጣም በጣም ቆንጆ መልክት እግዚአብሔር ስጣት። ኤኒዌይ ሁሉም ልብ ሲገዙ ወደ 25 ወደ 28 ዓመት እቺ እንደውም በጊዜ ነቃች ሲሆኑ ቤተሰብ የሚናገረው ቤተሰብ የሚጨነቀው ለራሱ እንደውም ዲዩት አድርጌዋለሁ በዛኛው ቪዲዮ ላይ ያልወጣ ከሆነ እንጂ እቺ ልጅ የተናገረችው ቃል በጣም ነው የገዛኝና ልጄ ገና አስራ ስድስት እና አስራ ሰባት አመት ሲሞላት የኔ ልጅ ሜካፕ ካልተቀባው ብላ አስቸገረች። ደሞ እኮ ሜካፕ ከኛ ተደብቀው ደግሞ የሚቀሩት በብር አስር ይሄ ከዋን ፓውንድ ሾፕ ምናምን ለቃቅመው ነው የሚቀቡት። ደግሞ እኮ ቀባለው ብለው ተናግረው በስነ ስርዓት ቆንጆ ሜካፕ ገዝተን እኮ ቢገዙ ጥሩ። የእኔ እግዚአብሔር አምላክ የተመሰገነ ይሁን። ብሬን ፍጭጭ አርጌ የቀረው ይቅርብኝ ብዬ ኢትዮጵያ አንድ ጊዜ ለሶስት አመት አንዴ ለአምስት አመት ወጥሬ ዛ ስላሳደግኳት የኔ ልጅ እግዚአብሔር ይመስገን። አሁን ከሜካፒልግ ቤተክርስቲያን ቤተክርስቲያን ስለሆነችልኝ አሁን ተገላገልኩ። ፓርቲ ቤት ሄደች አፈኗት እንዲያረጓት ከማለት የኔ መድኃኒዓለም የካሰኝ በልጆቼ ነው። አሁን ቤተክርስቲያን ነው እንጂ ጭፈራ የለም ወፍ የለም። ቅዱስ ቁርባን ተቀብላ በስርዓት እግዚአብሔር ብሬን ፈጨጭ አድጌ ወንድሞቼ ቤተክርስቲያን እየወሰዱ ትምህርት ስላስተማሩልኝ እግዚአብሔር የተመሰገነ ይሁን እንጂ የአሁን ልጆች እስቅ ይብርር የሚልባቸው በ16 ዓመት ነው። በጣም የሚገርማችሁ ነገር እና ሌላው ደግሞ ኢትዮጵያ ውስጥ አዋርድ አዋርድ ነው ሸልማለን ብላችሁ ያዘጋጃችሁ ሰዎች የሚመለከተው ጻፉልኝ። ውጭ ሀገር ያለውም ጭምር ነው ወይስ ሀገር ውስጥ ነው? ሲጀመር ውጭ ሀገር ያለውን ደፍራችሁ ከእኛ ጋር አዋርድ ነው አዋርዱ የለቀቃችሁ እኛን አትደፍሩንም አይደል? የቲክቶክ አዋርድ ብለው ውጭ ሀገርንም ጨምረው ነው ወይስ ሀገር ውስጥ ያሉት ነው? እሱን ጻፉልኝ። ማወቅ የምፈልገው እሱን ነው። እኔ እዛ ሀገር ያለው ኢትዮጵያ ብቻ። ቴንኪ ማማዬ። እዛ እያለው ማን ነው የሚባለው? ልጅ ደውሎልኝ ነበረ አስደው በሰው አስደውሎ የኔን ቁጥር አላገኙም፣ በእኔ ጓደኞች አስደውለው ሮማን ፕሊስ ለአዋርድ ትገኝልናለሽ ወይ ብለው ጠየቁኝ። እኔ ተመላሽ ነኝ። ማክሰኞ ሶሪ፣ ልገኝ አልችልም ብያቸው ተመልሼ መጥቻለሁ። ግን አዋርዱ ውጭ ሀገርን ወክለው ከውጭ ሀገር ካሉት ጋ ነው፣ አገር ውስጥ ያሉት ነው የሰበሰቡት። ሮሚ ውጪ እስቲ ሰብስቡ ንገሩኝ። ሮሚ ላ እስቲ ቶሎ በሉ። ሮሚ ውጪ ስትሄጂ አረጀሽ። ቴንኪዩ እናት ማርጀቴን ማኔ መቻወጥ መቻጣውት ለሀገር ውስጥ ነው አይደል ዋንትያ? ለምን አልተመረጣችሁ ብላችሁ በጣም እያበዳችሁ ነው። እውነት ለመናገር ለምን ሁሉን ሳይ አብረው አካተው አይሰበስቡም? ለነገሩ እኔ ዋንትያ የምትባል ምንም ቲክቶክ ላይ ያደረገችው አስተዋጽኦ የለም። የኦሮሞ ልብስ ለብዛ የኦሮሞ ልብስ ከማስተዋወቁ እንጂ ቲክቶክ ላይ እየሰራችሁ ተአምር አለ ብዬ አላምንም። አልተመረጥኩም ልጅ ስላለኝ ነው ምናምን ብላ የምታለቅሰው ነገር፣ ምን ቲክቶክ ላይ ምን ያመጣችሁ? ምንስ ያደረገችው ነገር አለ ቲክቶክ ላይ እሷ በመምጣቷ ቲክቶክ ፈን አርጋታ ቃለች፣ ህዝቡን አስቃለች ወይ ምን አድርጋለች? ምስኪን ስለሆነች ምንድን ነው ምስኪን የሆነችው? የኢትዮጵያ ህዝብ ረርቷት ካለችበት ችግር ወጥታ አሁን ቀና ብላ መሄድ ጀምራለች። ለምን እሷ አልተመረጠችም ብላችሁ ገና ለገና እንደው በቃ በአሁን ጊዜ ኦሮሞን ከደገፉ እታያለሁ ብላችሁ ምታሽ ጎበድዱ ምናምን አላችሁ። እውነት ለመናገር ዋንትያ ምንድን ነው የሰራችሁ ቲክቶክ ላይ የኦሮሞ ልብስ ለብሳ አሳየች። ሌላ በእና ጠንካራናት በመሆን ያን ግድሜ ወልዳ ጠንካራናት በመሆን አይደለም ማለት ቲክቶክ አዋሪ የሰበሰቡት። ስለዚህ አታሽቃብጡ። የኢትዮጵያ ህዝብ በጣም አሽቃባጮች ናችሁ። አሽቃባጭ፣ የመጨረሻ አሽቃባጭ፣ አሽቃባጭ ማንም ማንን የሰበሰቡት እነሱ ምንድ ምንድነው ዋናው የአዋርዱ እንትን ምንድነው? ዋና እንትኑ ምንን ለመሸለም ነው የፈለጉት? ምንድነው ነው የተሸለመው? ወይስ ለብልጽግና ማሽጋበጥ ነው? ምንድነው? እኔ አልገባኝም። የጂጂክያ ልጅ ትመረጣለች ብላል። ጂጂክያ መከራዋን ስታይ የኦሮሞ ልብስ አልብሳ ፈረሱ ላይ እንዲየተወጠረች እየተነሳች ስግጥ ፍምስ ብሏል አዶናይ፣ ስግጥ ፍምስ፣ ስግጥ ፍምስ ስትስቅ ራሱ ለሄድዷ እኮ ጂጂክያን ቁጭ እኮ ነው አሁን እንደሱ አይነት ምን ሰርታ ነው የጂጂክያ ልጅ እመረጣለሁ ብላ የኦሮሞ ልጅ ኦሮሞ እኮ አይደለችም። የጂጂክያ ልጅ ጉራጌ ነው፣ ስልጤ ነው ባሉ አሉ። ኦሮሞ አይደለችም። የኦሮሞ አዋርድ ላይ ካልተሸለምኩ ካልገባው ብላ ጠላቴ እንደዚህ ከፈረስ ጋር ከፈረስ ጋር እርሷ ራሱ ስትስቃይ ወይ ሞዴል አላዩ ሞዴል፣ የውጭ ሀገር ሞዴል ጥፍርሽ የሚበላ መሆን አለበት። እሷን ትሸልማለች ብሎ መገመቱ ወይ መዳን ያለም። አሁን ማንም ማንን ነው ሰብስበው የመረጡት እነሱ? እነዚህ አዋርድ የምትባሉ የሰበሰባችሁትን ቼክ አድርጌ እቀጠቅጣችኋለሁ። የማይሆን ነገር ሰርታችሁ ከሆነ ሌላው ቆርጣችሁ ላኩልኝ። ፍሬ የምትባይ ልጅ ፍሬ የምትባይ ልጅ ጀርመን ያለሽው አልቅሰን ሰው ያደረግንሽ የኢትዮጵያ ሙሉ ህዝብ ላለሽበት ቁመና ለምትቆሚበት አሁን ላለሽበት ህዝብ ተሰብስቦ ላንቺ አልቅሶ ለአንቺ ስንት ነገር ተደርጎልሽ ዛሬ ወተሽ አንቺ ፋኖን የመሳደ ሞራል ካገኘሽ፣ አንቺ ባለጌ ስዳደግ አርፈሽ ትቀመጫለሽ። ተቀመጪ። ይሄ ብልግና ነውርሽን ከጂጂ ጋር ከጂጂ ጋር ስትቆሚ ሞራል ሞራል ተሰምቶች ፋኖን የመናገር ሞራል ቀልቶ አይደለም ስሙም መጥራት የለብሽም አንቺ ባለጌ ማለት ነው። ስዳደግ ክብርሽን ይዘሽ ተቀመጪ። ክብርሽን ይዘሽ ተቀመጪ። የመናገር ሞራል የለሽ፣ ባለጌ ባለጌ ያሳደገሽ። ይህን ቆርጣችሁ ላኩልኝ። አንቺም ሞራል ኖሮሽ ጃፒ አስቀይምሽ፣ ጃፒን እርገጩ፣ አር የነካ እንጨት አርገሽ እርገጪ። ማንም ኮመንት ላይ እኛን ሳይሳደቡ ቀርቶ ነው? ይሳደባሉ እኮ ፋኖ የሚባል ፕሮፋይል እያደረጉ እኛንም ይሰርቡናል። ግን ፋኖን የመናገር ሞራል ማንም የለውም፣ ማንም የለውም። ሞራል የላችሁም፣ ማናችሁም የመናገር ስዳደግ ባለጌ የጊዜ ጉዳይ ነው። አንቺ ከጂጂክያ ጋ ዋልሽ፣ እንደው ረሳሽው። ልጅሽን ያስቀማችሽ ጂጂክያ። ኦኬ ዊ አንደርስታንድ። እዛ ስትኖሪ በጥቁርም ብትሰሪ ስራም ብትሰሪ አታሰራሽም እሷ ጋ አብረሽ መሆን አለብሽ። አንደርስታንድ አድርገንሻል። አብረሽ መሆን ትችያለሽ፣ አብረሽ ማካሄድ ትችያለሽ። ነገር ግን ከጂጂ ክያ ጋ ስለዋልሽ ፋኖን የመናገር ሞራል የለሽም እኮ ነው የምትባይ። እስቲ ኦሮሞቹም ባለፈው ስትሳደቢ ነበር። እስቲ ተሳደቢ ኦሮሞ ይቺ ሲነግሯትም ማሰማ ድሮ ሳረቅ የሚጠጣ ሴት ምን አዋርድ እኔ እኮ ይሄ አዋርድ የሚያዘጋጁ ሰዎች ጀመር ማን አባታችሁ ናችሁ? አዘጋጅ ያላችሁ ካዘጋጃችሁ ደግሞ ቲክቶክ ላይ ይሄ ታይቶ ማይታወቅ ፊት ይሄን ፊት አሌዮ ፊት ለፊት እየሰበሰባችሁ አዋርድ ላይ የምታመጧቸው ሰዎች ነው የማይገባኝ። የቲክቶክ አዋርድ ሰብሳቢዎች ማት የሰበሰባችሁ ማለት ነው ስነስርዓት ይዛችሁ አዋርድ ላይ ባትሸለምም ብትሸለምም። ለልጅቷ ሞራል ለምን አታስገቧትም? ሴት ልጅ ናት፣ ልጆች አሏት፣ ቲክቶከር ነኝ ብላ ታምናለች። ቲክቶክ ላይ ግን የሰራችውን ወፍ አላየውም። የኦሮሞ ልብስ ከማስተዋወቅ ውጭ ግን ለምን አታስገቧትም? ምናችሁ የሚነካ ነገር የለም። እሷ ደግሞ ሁሌውን ነገር ሲደርስባት ልጅ ልጅ ስላለኝ ልጅ በሽታ መሰላት እንዴ ማንም ይወልዳል በ በያጌጅ በ14 በ12 በምናምን ይወልዳል እኮ ኢትዮጵያ ውስጥ ገጠር ውስጥ እኮ አግብተው ለአቅመ ሔዋን ያልደረሱ ሕፃናቶች ወልደው አግብተው። ትናንቺ ለዛውም የኢትዮጵያ ህዝብ ረዳሽ የሆነ ነገር ይፈጠር። ልጅ ስላለኝ ልጅ ቁስል መሰለሽ እንዴ? ይሹል ፕራውድ፣ በልጅሽ ፕራውድ ነው መሆን ያለብሽ። አድጋልሻለች የኢትዮጵያ ህዝብ አንስቶሻል። ስራሽን መስራት። የሆነ ነገር በተፈጠረ ቁጥር እኔ ለምን አልተመረጥኩም ብሎ ማልቀስ ምንድን ነው? ልጅ ከዚህ በላይ ምን ያርግሽ? የኢትዮጵያ ህዝብ አነሳሽ አይደል? አሁን እንደውም ቲክቶክ ላይ እኛም የለንም። ቲክቶኩንም እያሞቀ ያለው አዶናይ ነው። እኔ አዶናይ ቢሸለም አዶናይ ቢያሸንፍ ደስ ይለኛል። ስግት ጥፍምስ እያለ ስግት ጥፍምስ ብሏል። በዛ ላይ ጃኒን የመሰለች ቆንጅዬ ልጅ። ጆን ዳንኤል እስር ቤት ገባ እሷን አገኘ። ጆን ዳንኤል እስር ቤት ውስጥ ድሜ ሊሆን ይማኛ ቀርቅሮት እዛ አስገባው። ጃኒም አየር ላይ ምን ላድርግ እንዴ ላድርግ ባለችበት ሰዓት አዶናይ አገኛት አዶናይ ፈስ አደረገ ነዋርን ጋታውሪ ሊለኝ ነው እንዴ ቲክቶክ 10 ሚኒትስ ዘጓሎ ይላልስ ባፈልገ ነው የምዘጋው ካድር ደግሞ በየስድስት ወሩ እየመጣ ጆከር ትግሬ ነው ይለናል ሰምተናልኛ ድሮም ሰምተናል የጆከር ወንድም የእንትና እንትና አግብቶት ነበረ ማን ነው የ እህት የጆከርን ወንድም አግብታ ነበር። የጆከር ወንድም በመርከብ ሲሄድ ሞቷል አለ። ከአራት ወር ነው ከስንት ወር በኋላ ከአራት አመት በኋላ ጠብቃ መሞቱን ካረጋገጠች ሐዘኗን ስጨርስ አግብታ አሜሪካን ሄደች አለ። እሺ ጆከር ትግሬ መሆኑን በየሶስት ወሩ በየስድስት ወሩ እየመጣ ዋናው መታገሉ እኮ ነው። ለአማራ ከታገለ ትግሬ እኔ ጉራጌ ነኝ ለአማራ ብታገል ማን አባቱ ነው የሚከለክለኝ? ወይ ጆከር ትግሬ ነው እና እኔ እኮ ማንነት የምትቀያየሩት እዚህ ቲክቶክ ላይ እየመጣችሁ ማንነት የምትቀያየሩት ነገር ነው የማይገባኝ። አምሳ ለጋጥጋቡ ሚኪ ኦሮሞ ነው ድሬሳ ጆከር ተክላይ ነው፣ ተክላይ ነው ስሟሉ። ወይሄ ቲክቶክ፣ ወይሄ ቲክቶክ። እኔ ሮምዬ ብቻ እኮ ነኝ ያለኝን ሁሉ ነገር ዘርግፌ የምነግራችሁ እንዳለ የጀርባ ሲታይ እንዳለ ስማቸው ሌላ። ጆከር ተክላይ ነው ስሟሉ። ተክላይ ናይ መጽዩ ተግሬ አግኝተህ ነው ጆከር ምን ሆነህ ነው? እኔ እኮ ሰው ወይ አማራ ፈረደበት። አማርኛ ያወራ ሁሉ አማራ ነኝ እያለ መከራችንን እኮ አየን። ወይ መዳን ያለ ዘገየ ነው ስሙ። አረ ምን ይዘገያል? ጆከርማ ፍጥነቱስ መከራ ነው። ምን ዘገየ አለው? ወይ ጉድ። ዘገየ፣ አማራ ለመሆን ዘገየ ነው ነው፣ ትግሬ ለመሆን ዘገየ አልገባኝም። አባቱ ቄስ ናቸው። ሰማሽይ ሪሊ ወይ ናና ሪሊ እንደ ወላሂ አይደል እንደሚለው? ወይ ዘንድሮ አይ ጆከር ትግሬ ተክላይ አማራማ እንደሚመራው ግራ ገባ ነው እኮ እኛ የማረ ጉራጌ እህት ቲክቶክ ላይ አየሻት ማረ ጉራጌ ማረ ጉራጌ ሲሆን አይተሃል እንደሱ የታገለ የለም ለአማራ ህዝብ አባቱ ገብረ ጻዲቅ እንደሆነ ትላንት በአንደበቱ ሰማን እኮ ኧረ ወይ ቁድ እና ወላህ የሚለው ከየት ነው አረብ ሀገር ስለኖረ ጆከር ቄስ ናቸው! አይ ጉድ። አንዳንድ የቄስ ልጅ እኮ በጣም ነው የሚፈጥኑት። በጣም ተቀድሶባቸው አናታቸው ላይ ስለሚያድጉ በጣም ይፈጥናሉ። የቄስ ልጆች ቄስ ናቸው። አይ የመጣሽኝ፣ የመጣሽኝ፣ እየመጣሽኝ ጆከር የቄስ ልጅ ዘገየ ምን ዘገየ ነው ሱ ቸኮለ ነው እንጂ። እስቲ አሁን ጥሩት እኔ ጋር አሁን ለምን አይመጣም? እስቲ እኔ ልጠይቀው። የጆከሩን ጉዳይ ሚኪንም ልጠይቀው። ማን ነበር የሚኪ ስም? ዱሬሳ የአምሳለካ ጥጋቡ ልጅ